እግዚአብሔርን ሲሰጣችሁ ነው። እኔ ጸጋም ጭምር ነው እና ከፈጣሪ ተጠይ ስጦታ ነው። ልጄ በጣም ወደዋለሁ። እንኳን መጣ። ብቻ በዚህ ልጅ ምክንያት ብዙ ሰዎችን አይቻለሁ፣ ብዙ መልካም ሰዎችን፣ ብዙ ጥሩ ሰዎችን፣ ለእኛ ቀና ልብ ያላቸው ሰዎችን አይቻለሁ። በዛ ምልክ ደግሞ እንግዲህ ለክፋት የሚነሱንም ሰዎች አይቻለሁ። አንዳንድ ጊዜ ለመልካም ነው እግዚአብሔር ልጅ ሲሰጣችሁ ለመልካም ነው ብዙ ነገር ሊያስተምራችሁ ብዙ ነገር ሊያሳያችሁም ጭምር ነውና። ልጅ ምን አለ መሰላችሁ ሲመጣ ደስ ይላል፣ ግን ደግሞ እስኪመጣ ያለው ፕሮሰስ ትንሽ ቻሌንጅ ነው። በተለይ ለሴቷ ከወንዱ ይልቅ፣ ወንዱም ደግሞ ከሷ እኩል ያው ይጨነቃል። ለልጃቸው አስፈላጊ ነገር ነው። አብርሽ ብቻ አይደለም የሚደሰተው፣ ሩቷም ትደሰታለች። ግን ደስ ብሎኛል እውነት ከምላችሁ በላይ አንዳንድ ጊዜ እንደዚህ አይነት ጓደኛ የሚስጣቸው አሳቢ ከልብ የሆነ ጓደኛ ይስጣችሁና፣ በጣም አመሰግናለሁ። በዚሁ አጋጣሚ እንኳንም ልጅ ኖረኝ እንኳንም ወለድኩኝ ልጅ አለኝ። እንግዲህ የኔ ውድ ፋሚሊዎች፣ ይህን ቅን ልጅ ይህን የዋህ ልጅ ሰብስክራይብ አድርጉት፣ ሰብስክራይብ ያላርጋችሁ ሁላችሁም ሰብስክራይብ አድርጉት። የኔ ፋሚሊዎች ላይክ አድርጉለት። ስንት ሺህ ሰብስክራይብ አለ? አሁን ሀያ ሁለት ስለዚህ ጉዞ ወደ 25 ወደ 30 ሺ እናትገባው። ሰላም ሰላም ሰላም። የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? እኛ ለን እግዚአብሔር ይመስገን፣ እናንተ እንዴት ናችሁ? ባላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ ከአዲስ ሰው ጋር አዲስ ሰው አይደለም፣ ታውቁታላችሁ። አንዳንድ ሰዎች እንግዲህ እኔ ለመጀመሪያ ጊዜ ነው ከእሱ ጋር የመጣሁት። ስሙ ዳኒ ይባላል። ለማታውቁት ለምታውቁት ደግሞ እራሱ ያስተዋውቃችሁ። እሺ ሰላም ውድ የተከበራችሁ የኔ የሚያቤላ ምንድም የሁላችንም ቤተሰብ እንዴት ናችሁ? እኛ ያለን ከሁሉስ ባለ መድኃኔዓለም። ያው በራሴ ቤት ብዙ ጊዜ ጠፍቻለሁኝ። በአንዳንድ ጓደኞች ቤት ነው እየመጣው የነበረው። ዛሬ ግን ለየት ባለ ቪዲዮ እና በማጠብቁት ሁኔታ ነው የመጣ ነው። አቤላና እኔ እንደዚህ ተገናኝተን አናቅም ይመስለኛል። የሆነ ጊዜ ብቻ የሆነ ቤት ፊጥራ ፕሮግራም ላይ አብረን ነበርን። ከዛ በኋላ ተገናኝተን አናቅም። ያው ቤቱን ስታዩት መቼም መናገር አይጠበቅብንም ብዬ አስባለሁኝ። እና አቤላ ጋር የሆነ ነገር አግዘኝ ብየው የሆነ ነገር ተባብሮኛል እና ያንን ነገር ደግሞ በትንሹም ቢሆን አቤላ ብትነግርልኝና ወደ ሀሳባችን ብንገባ እሺ እረስቸው፣ ነው መሰለኝ ከሱ ጋር ለመጀመሪያ ጊዜ ነው ያልኩት። ያው ከዚህ በፊት እነሶፊ ሶፊ ብዙ ተሰብስበን አንድ ላይ ተገናኝተናል። ለእረስቸው ነው እንጂ ተገናኝተናል፣ እንተዋወቃለን ግን፣ ለእናንተ ያው ብዙም አላስተዋወቅንም እንጂ እና ቤተሰቦች፣ የት እንዳለን እናንተም ትገምታላችሁ ብዬ አስባለሁ። ያለነው አብርሽና ሩታ ቤት ነው። ማንም የለም ባይገርማቸውም ማንም የለም። የቤቱ ቁልፍ እኔ ጋር ነበረ፣ እኔና አብርሽ አንድ ላይ ስለምንውል አንዳንዴ እኔ ጋር ነበረ ቁልፉ። ከፍቼ ገብቼ እዚህ ያለው አጠገብ ዳኒ የሆነ ነገር ሳያማከረኝ፣ እኔም ተስማማውለት ያው በመልካም ስለሆነ እሻልኩት እንጂ እንደዚህ ነገር አላደርግም እኔ፣ ድፍረቱም የለኝም። ምክንያቱም አብርሽም ያስደስቷል፣ ሩታም ያስደስታታል ብዬ ስላሰብኩ ነው ይህንን ነገር ፈቃደኛ የሆንኩ ለዳኒ ማለት ነው። እና ለየት ያለ ነገር አለ አብርሽም የለም። ዳኒ ምንድን ነው ያማከረኝ ካላችሁኝ ትንሽ ደስ የሚል ነገር ይዞ መጥቷል። ለአብርሽ መለሩታ ሚያስደስት ይደሰቱበታል ብዬ አስባለሁ። እኔ ተደስቻለሁ በትንሹ ሞር ደግሞ እና ብርሽ ደግሞ በጣም ይደሰታሉ ብዬ አስባለሁ እና ቤተሰብ በዳኒ በኩል የሆነ ደስ የሚል ነገር አለ። እኔ ልናገር ወይስ አንተ? የሆነ ጊፍት ነገር አለ ለልጃቸው መሰለኝ ነው እነሱ ራሳቸው እያዩታል እና ይህን ነገር ሰርፕራይዝ ማድረግ እንፈልጋለን ማለት ነው። አብረን ሆነን ሰርፕራይዝ እናድርገው ብሎኛል ዳኒ እና እኔም ተስማምቼለታለሁ። አውራ ስለሚደሰትበት የጓደኛን ነገር እኔ አውቃለሁ ጠንቅቄ፣ ምን እንደሚያስደስተው ምን እንደሚያስከፋው አውቃለሁ እና ተስማምቼለታለሁ። ያው በአብዛኞቻችሁ ታውቃላችሁ አብርሽ እና ሩታ ልጅ እንደወለዱ ቆንጅየ ልጅ ወልደዋል። በአብዛኞቻችሁም በጣም ተደስታችኋል በእነሱ እና ሩታን በሰላም ስለተገላገለች በጣም ተደስታችኋል። በአብዛኞቻችሁ ወደንሶች የነሱ ከነሱ በላይ የተደሰታችሁ ነው የምትመስሉት አንዳንዶቻችሁ፣ እና ከልብ እናመሰግናለን በእነሱ ስም እና ለልጃቸው የሆነ ስጦታ አለ። እሱን ነገር ላምጣ እዚህ ጋር ከበድ የሚል ነገር አለ ይመስለኛል። ለልጃቸው ነው፣ አስፈላጊ ነው አይደል? እና እዚህ ጋር ያለው ነገር በጣም ደስ የሚል ነገር ስለሆነ ከዳኒ ጋር ይህንን ነገር ተባብረን ለአብሪ ሰርፕራይዝ ልናደርገው አስበናል። እንግዲህ አላወቀም አብርሃም እዚህ እንዳለን፣ ግን ደግሞ ደውዬለታለሁ። ና ፈልገሃለሁ ቤት ነኝ ምናምን ብየዋለሁ። እሱም እሺ ብሎኝ እየመጣ ነው ማለት ነው። እና ለእናንተ መግቢያ እንስራ ብለን ነው ይሄንን ነገር። በጣም ደስ ይላል። የምሬ ነው። ለልጃቸው አስፈላጊ ነገር ነው። አብርሽ ብቻ አይደለም የሚደሰተው፣ ሩታም ትደሰታለች። የምሬ ነው እና ቀረብን ምን እንደሆነ አላቅም። እስካሁን ምናምን ሊሆን ይችላል፣ ሊሆን ይችላል። ደግሜ ደውልለታለሁ ትንሽ ከቆየብኝ እና ቤተሰቦቻችን፣ አብርሽም ቀረብን ለምን እንደሆነ አናቅም። እና ይሄ ልጅ ስሙ በጣም እንትን ነው፣ ስሙ ሲጠራ በአንድ ከች ይላል

እንዴት ተገናኛችሁ ነው ደወለልኝ እና አልጠየቅኩትም ሼም ይዞት ነበር ስላልጠየቅህም እና ዝም ብዬ ከመመጣ የሆነ ነገር ይዤ ልምጣና አብረን ሆንን ሰርፕራይዝ አድርገው ምናምን ሲለኝ እኔም ተስማምቼ የሻልኩለት እና አንድ ላይ ሆነን ቤት ውስጥ ሆነን ጠበቅን እና ዳኒ በጣም ደስ ይላል እና የስጦታ ትንሽ ትልቅ የለውም የምሬ ነው ማሰብ ብቻ ትልቅ ያስብሏል ምሬ ነው አንተም ወደፊት ወልደ የተሻለ ነገር ለመስጠት ያብቃል የሰው ልጅ ምድነው ይወለዳል ያድጋል ያገባል ይወልዳል ነው ይህ ደግሞ የተፈጥሮ እንትናችን ነውእና የጊዜ ጉዳይ ነው እኔ ቀድሜ ስላገባው ስለወለድኩ ሁሉም ተከታይ ነው ፋሚሊዎች እሱም ተከታይ ነው አቤልም ካሜራማንም እንደዛው እና ሁሉም አከታትሎ ማግባቱ እና መውለዱ አይቀርም፣ የጊዜ ጉዳይ ነው እና ግን በጣም ደስ ብሎኛል። ከልብ አመሰግናለሁ። ፈጣሪ ያክብር። አስበህ ተጨንቀህ ራሱ ይህንን ነገር ማድረግ ለእኔ ትልቅ ነገር ነው እና ቃል የለኝም። አሁን እኔ ግራ የገባኝ ማለት ነው። እንዴት ተደሃላችሁ? ትተዋወቃላችሁ? ጓደኝነት አላችሁ? ከዚህ በፊት አንድ ላይ ሆነን አንተም እያለ

ወንድ ልጅ ውለድ፣ ፍላጎት ወንድ ልጅ ነው፣ ግን ምናልባት የራሱም የሆነ የሚያስበው ነገር ይሆናል። በዚህ ሰዓት እንዴት ነው የማግባት የመውለድ ጓደኛ እንዳለ ብቻለእንዳለጫው እኔ

እንደገም ግን ዜጣን ብቻ ምን ለመሰላችሁ ሲመጣ ደስ ይላል፣ ግን ደግሞ እስኪመጣ ያለው ፕሮሰስ ትንሽ ቻሊንጅ ነው። በተለይ ለሴቷ ከወንዱ ይልቅ ወንዱም ደግሞ ከእሷ እኩል አዎ ያው፣ እኛ እንደውም አንተ ነን የቆየብን። አቤላ አይ፣ የምር እንቅልፍ በያዘኝ ሰዓት ነው የወጣችሁት ና ዓይኔም ገብቷል። ፋሚሊዎቼ፣ ግን ደስ ብሎኛል፣ እውነት ከመላችሁ በላይ። አንዳንድ ጊዜ እንደዚህ አይነት ጓደኛ የሚሰጣቸው ሀሳቢ ከልብ የሆነ ጓደኛ ይስጣችሁና በጣም አመሰግናለሁ። አቤላም ከጓደኞቹ ጋር ሆኖ ለሮታዬ በግ ገብቶላታል። እንግዲህ ሩታ በግ በበጎና ማለት ነው። ምንድን ነው በግንባታ መክፈቱ አይቀርም ከጊዜ በኋላ ያው እነሱም ቪዲዮ ስላለቀቁ ነው እንጂ አቤልና ጓደኞች ሆነው ለሩታ የሚያስፈልጋት ነው አንዳንድ ነገሮች አድርገውላታል። አቤልንም በዚ አጋጣሚ ከልብ አመሰግናለው ፈጣሪ ያክብርልን። ብቻ በዚህ ልጅ ምክንያት ብዙ ሰዎችን አይቻለሁ፣ ብዙ መልካም ሰዎችን፣ ብዙ ጥሩ ሰዎችን፣ ለእኛ ቀና ልብ ያላቸው ሰዎችን አይቻለሁ። በዛ ምልክ ደግሞ እንግዲህ ለክፋት የሚነሱንም ሰዎች አይቻለሁ። አንዳንድ ጊዜ ለመልካም ነው እግዚአብሔር ልጅ ሲሰጣችሁ ለመልካም ነው ብዙ ነገር ሊያስተምራችሁ ብዙ ነገር ሊያሳያችሁም ጭምር ነው። እና በዚያው አጋጣሚ እንኳንም ልጅ ኖረኝ፣ እንኳንም ወለድኩኝ። ልጅ ያለኝ ደስ ይላል፣ ስሜት ሆነ አለ ለራሳችሁ ብቻ የሆነ የሚሰማችሁ የሆነ አለእና በዛ በዛ በጣም ደስተኛ ነኝ፣ እውነቱን ስነግራችሁ ማለት ነው እና ፈጣሪ ይመስገን ለዚህ ክብር ስላበቃኝ እግዚአብሔር፣ ደስ ብሎኛል። ነገ ከነግዲያ ደግሞ ጩጭው አድጎ ከኛው ጋር እንደዚህ ቤት ውስጥ እየተጫወተ እየተሯሯጠ ለማየት ያብቃል። ያው የሰው ልይ ወለድ ያድርጋል። ፈጣሪ ነው የሚያሳድገው፣ እኛ ስላሰብን ስለተጨነቅንም አይደለም። የተኛውን መንገድ እኔ በፊት አሁን እኔ ልጅ ወድጄ እንዴት ነው መሆነው ምናምን ምናምን ነገር እያልኩ ከራሲም ጋር በጣም ጨናነቅ ነበር። ግን ደግሞ እናቴ አንድ ነገር ትላይ ነበር፣ ልጅ እግዚአብሔር ነው የሚያሳድገው ተለይ ነበርና እኛንም እግዚአብሔር ሊራ አሳድጎናል። አይደለም የአሁኑ ጀነሬሽን ልጆች ማለት ነው። የአሁኑ ጀነሬሽን ልጆች ደግሞ ሁሉ ነገር ሁሉ ላይ ጨርሰው ስለሚወጡ ብዙ አይቸገሩም። ይህንን ምድር ለመላመድና ምን ምናልባት በዛው አጋጣሚ ጥያቄ ቢያገ ካለህ ልታወራ የምትፈልገው ነገር ካለህ አብረሽ ጋር ሂጅ ነገር ብጠይቀው የምትለው ነገር ካለህ ይህኛው መጣፍ እንችላለን። ምንም የሚባል ነገር የለም። ያው ማለት ልጅ ማሳደግ በነገራችን ላይ በጣም ብዙ ቻለንጆች ያስፈልገዋል ማለት ያው እንዳልከውን ብዙም ብለዋል። አንተ እኛ ልጅ ከተወለደ በኋላ በድሉ ያድጋል ምናምን የሚባል አመለካከትም ስላለ በእኛ ዘንድ እና አብርሽ ብቻ ምን እንደምን አላውቅም። በጣም በጣም ነው ደስ ያለኝ። የእውነት ለመናገር እዛም ባለመገኘቴ ትንሽ ቅር ነበረ፣ ግን እዚህ የማስተካከለው ነገር ስለነበረ ነው አውሮታም በዚ አጋጣሚ ቪዲ እንደምታዩ እርግጠኛ ነ ነኝ በጣም ይቅርታ ብያለሁኝ። ያው ግን የሆነ ቀን እንደመጣ እርግጠኛ ነኝ እና እንግዲህ ይመጣለን ወይ ጤና ለቀጣይ ይመጣለን፣ ቀጣይ ይመጣለን ሲደገም። ዋናው ጤና ነው። ምንድን የደነገቀው ሲደገም ሲደገም፣ እንኳን ይታሰም በየሁለት በየ ሶስት ዓመት ባይሆን ሶስት ዓመት ጋ በጣም ቀልደኛ። እሺ፣ እባክህ ለአሳዳጊው ነው የሚከብደው። እና ለማውራት ቀላል ነው፣ ለሚያሳደገው ግን ትንሽ ቻሌንጅ ነው እና የምር ስናገር በፊት እኔ ልጅ ለማሳደግ ምንድነው ይህን ያህል ዋጋ የሚያስከፍላቸው ምንድነው ምናምን ነገር አይገባኝም ነበርና አሁን ላይ ግን ስረዳው በደንብ ገብቶኛል። እውነቱን ስነግራችሁ ልጅ ማለት እንግዲህ በጣም ወሳኝና አስፈላጊ ነገር ነው። እግዚአብሔርም ሲሰጣችሁ ነው፣ እኔ ጸጋም ጭምር ነውና ከፈጣሪ ስጦታ ነው። ልጄ በጣም ወደዋለው። እንኳን ወደዚህ ምድር መጣ እንኳንም ወለድኩ ነው የሚባለው። ማቤድም በዚህ አጋጣሚ አግባ፣ አንተም ለመውለድ ያብቃህ፣ ያንተንም ሰርግ እንብላ። ምን ነው አረም ተሯብሽ ይበላለን። ቅሬታ የለማ፣ ቅሬታ የለም እና ግሬታ ያለው ከዚህ ትንሽ ትንሽ ጊዜ ብቻ ነው። እኔ ግን አንተ ስለወለክ በጣም ደስ ብሎኛል። በግርም እኔ ብቻ ያለውም ብዙ ኦዲየንስም ብዙ ከአንተ በላይ የተደሰቱ ነው እነሱ የወለዱ እስኪመስል ድረስ ነው። አንዳንድ ሰዎች ያየወባቸው ማለት ነው። አንዳንድ ኦዲየንሶች እኔ ጋ ቴክስት የላቋሉ ቮይስ የላቋሉ ደስታቸውን ምናምን የገለጹኝ ሰዎች አሉ። በዚሁ አጋጣሚ ልንገረ ነግር ያለው ግን በዚህ አጋጣሚ ማን ማን እንዳሉ ምናምን ያውቃሉ እና በጣም ተደስቷል። ያው ከዚህ በፊት አከብር ነበረ ማለት መጠን ያለ ክብር ማለት አሁን ደግሞ አባወራ ስለሆንክ የልጅ አባት ስለሆንክ የልጅ አባት ስለሆንክ ያው ትንሽ እንትን ማለት አለበት። ብዙ ምክር ያው ከዚህ በፊትም ትመክረናለ ግን ደግሞ አሁን ደግሞ ብዙ ምክር አባትነትም ስለሆነ ከአንተ ብዙ ትምህርት እንወስዳለን ብዬ አስባለሁ፣ እንቀበላለን እና ዳኒ ሻዬ አንተንም በጣም እናመሰግናለን። የምርክበርል አስበህ እንደዚህ እና ተጨንቀ ስለመጣ በዚህ ምሽት እና ቤተሰቦቻችን ይህንን ይመስል ነበር። አብርሽ ተደስታል ብዬ አስባለሁ። ለሩታ ደግሞ ይሄንን ነገር በዳኒ ስም ስንሰጣት ሩታም እንደምትደሰት ተስፋ አደርጋለሁ። ያው ለልጇ ስለሆነ በጣም ትደሰታለች ብዬ አስባለሁ እና ቤተሰቦቻችን ከአብርሽ ጋር እና ከዳኒ ጋር የነበረን ቆይታ ይሄንን ይመስላል። በሌላ ቪዲዮ እንገናኛለን። ማቤት ላይ ነው ያለነው ግን ነው እንዴ። እንግዲህ የኔ ውድ ፋሚሊዎች፣ ይህን ቅን ልጅ፣ ይህን የዋህ ልጅ ሰብስክራይብ አድርጉት፣ ሰብስክራይብ ያላረጋችሁ ሁላችሁን ሰብስክራይብ አድርጉት። የኔ ፋሚሊዎች ላይክ አድርጉለት። ስንት ሺህ ሰብስክራይብ አለ? ሀያ ሁለት ሺህ። ስለዚህ ጉዞ ወደ ሀያ አምስት ወደ ሰላሳ ሺህ እናስገባው። ሰብስክራይብ ማድረጋችሁን እናትረሱ ላይክ ማድረጉ፣ አበረታሱት፣ አግዙት፣ ታግዙት ቪዲዮዎቹን ይለት ለማንኛውም ወጣት የሚለፋና የሚጥር ልጅ ነው እና ከነ ተውፊቅ ጀምሮ ከበፊት ጀምሮ ነው ማየው እና በብዙ መንገድ ሲለፋ ለለውጥ ሲዳክር አየዋለሁ። እኛ ሙሉ ፋሚሊ እዚህ ሀገር አይደለም ያሉት እና እዚህ ሀገር ላይ ብቻውን ነው ተከራይቶ ምናምን ነገሮችን የተቋቋመ ያለው ማለት ነው እና ለብቻ ወጣት ሆኖ ደግሞ አዲስ አበባ ልንጅ ነው ትንሽ ዋጋ ያስከፈላል እና ስለዚህ እናንተም እገዛ ይፈልጋል። እገዛ ስላችሁ በገንዘብ ምናምን ሳይሆን ሰብስክራይብ እያረጋችሁለት ላይክ እያረጋችሁለት እያበረታታችሁ ከጎኑ ሁኑ። ላለው ከልብ አመሰግናለሁ። ወዳችሁ ምን የምትለው ነገር ቀጣይ በአዲስ ፕላድ ቪዲዮ ውስጥ ከምንወጣ ድረስ በመልካም በቸር ቆይልን። እንወዳቸዋለን፣ እናከብራቸዋለን መጫወት